ለሙሐመድ መምጣት ትንቢት የተናገረ ነቢይ ያለነ ማስረጃ ምዕራፍ ቁጥር ስጥ ከጠፋሁ ሚወት ተደርጌ ነው። እሺ ኢየሱስ ክርስቶስ ተናግሯል። አላህ ስብሓነ ተዓላ ሲያመሳልን ሱረት ሶፍ ቁጥር ስድስት ላይ ኢየሱስ ከእኔ በኋላ አንድ መልእክተኛ ይመጣል ስሙም አሕመድ ወይ ሙሐመድ ይባላል ብሎ ትንቢት ተናግሯል። ይ በቃ እሺ እች ጥያቄ አለሽ ነው እሺ። አድሁን አስካላችሁ በተራ አስገባችሁ ሁሉ። ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ወአለይኩም ሰላም። እኔ አንድ ጥያቄ ነበረኝ። አሁን አንድ ሰው እየሰገደ በምን ያክል ርቀት ላይ ነው ልናቋርጥ የምንችለው? ስጁድ ከሚያወርድበት ቦታ ድረስ ከዚያ በኋላ ሄደው ቢያልፉ ችግር የለውም። ነገር ግን አንድ ሰው ማነ ሰዎች ከተዘናጉት ስናዎች መካከል አንደኛው ምንድን ነው? በሚሰግድ ጊዜ በተለይ ሰው የሚተላለፍበት ቦታ ከሆነ ስትራ ነገር

ሰማኝ ስለ ጀነት በእናት መሀል እግር ነው የሚገባ የሚባለው ነገር እዚ ላይ ልታብራር ፈልጌ ነው። ከሀዲስ ነው ወይስ ቁርአን ላይ ነው ያለ?

ምስግናልትየሰላሙ አሌይኩም ዋለይኩም ሰላም እ ኮሜንቴ ላይ ነፍሴ በኢየሱስ እጅ ነው ብለዋል ነቢይ መሐመድ። ቡኻሪ ሶስት አ አርባ ስምንት ላይ ይላል። እንደዚያ የሚል እንደዚያ የሚል የለም ለዚህ እንግሊዝኛውን ወይም ጉግል ላይ

ወይደዕ ጅዝያ ግብርንም ውድቅ ያደርጋል። የዛኔ ማነው ግብር የሚከፍል? የለም። እዚህ ምድር ነው ነፃ ያደርጋል። እዚህ ወይ ፈልማ ይላሉ ምናሉ፣ ምናሉ ሐታ ላይ ገንዘብን ያትረፈርፋል አላሉ ዒሳ ዓለይሂ ሰላም። መንግስት ነው አይደለም መንግስት? የሀገሪቱን ራሱ ይቆጣጠራል አለ ይቆጣጠራል፣ ሀብትም የዛኔ በነፃ ለሕዝብ ገንዘብን ይለቃሉ አሉ። ለራሱ ምን ያደርግለታል ምን ያደርግለታል? ገንዘብ ሊሰበስብ አይመጣም። ዒሳ ዓለይሂ ሰላም ከሀገሪቱ የሚገኘውን ገቢ እንዳለ ነዳዎች ያትረፈርፋል። በሱ ዘመን ድሃ አይኖርም ብለዋል ነቢ ሰለላሁ ዓለይሂ ወሰለም። ኮሜንት ላይ ብልግና ቃል እየጻፉ ነው። አድሚኖች እባካችሁን ስራችሁን አንዴ ልንገራችሁ። ብልግና ቃል ሲጽፉ ካያችሁ፣ አላህና መልክተኛ ሲሳደቡ ሲያንጓት ካያችሁ፣ እኔን ከተሳደቡ ችግር የለም አላህ እና መለክተኛን ሲሳደቡ ወይም ብልግና ጋር ሲጽፉ ነቢያትን ሲሳደብ አምላክን ሲሳደብ ካያችሁ ሚት አድርጓቸው፣ ብሎክ እንዳታደርጓቸው። ሚት አድርጓቸው፣ ብሎክ እንዳታደርጓቸው። አሽ ለማንኛውም ምን እያለ ነው እዚህ ቦታ ላይ ወይፊል ማል ገንዘብንም ይለቃል ያትረፈርፋል አሉ። ነብስ ላ ስ በዒሳ ዘመን ድሃ አይኖርም። ምን አሉ ቀጥለው ሓታ ላ የቅበልሁ አሓድ አሉ። አንድ ድሃ የሚቀበለው ሰው እስኪያጣ ድረስ አንድ ሃብታ ማለት

ተከሽ ተሸክመ በጆልያ ትወጣለህ ሰደቃ ለመስጠት የሚቀበል ታጣለ ሁሉም አለዋ ያ ዘመን የዒሳ ዘመን አሁን ምስጢሩ ምንድን ነው የዛኔ ሰዎች ሁሉ በጸጋ የሚትረፈረፉበት የጸጋ ዘመን ያ ዘመን የጸጋ ሰዎች ለምንድን ነው ይሄ ሊሆን የቻለበት ምክንያት ምክንያቱም ከላይ ምን ብሏል በፍትህ ይመራልና አሉ ያ ፍትህ መምሪያው ምንድን ነው ህጉ የአላህ ቃልና እና የነቢዩ ሰለላሁ ዓለይሂ ወሰለም አስተምህሮ ቁርአንና በቁርአንና በሀዲስ አለም ስለምትመራ ጸጋ ይትረፈረፋል የዛኔ

እኛ አሁን ያለሁት እኔ ደሴ ነው። ብዙ ወንድሞች የሚሰሩት እዚህ ስራ ምንሰራው ነበረ። ስራውም የግል ስብና ስልጠና አለ። ካምፓኒው የግል ስብና ስልጠና ይሰጣል ማለት ነው። እና እሱን እያስተዋወቅን በጎን ለጎን ቢዝነስ አለው። እኛ መጀመሪያ ወደ ካምፓኒው ስንቀላቀል የሆነ የምንከፍላቸው ብሮች አሉ በአራት አይነት መስፈርት ያንን ክፍያ ከከፈልን በኋላ ወደ ካምፓኒው እንቀላቀላለን። እንደገና ያንን ስልጠና እየሰለጠን ሌላ የሚሰለጡን ነው፣ ወንድ ጓደኞች ምናምን ስናመጣ ልክ ወደዛ ካምፓኒ ስናቀላቅል ለእኛ ሂሳብ ይታሰብልናል። ይህ እንዴት ነው? በእንትኑ አካባቢ ልክ እንደ ቲያንስ የሚባል ነገር አለ ቲያንስ የሚባል ካምፓኒ የሚባል አለ። ግን ይሄ ብሬክ ስሩ ወይም አልፋ ነው የሚባሉ እኛ ያለንበት ስሙን የተቀየሩ የሆነ ሰዎችን ታመጣለህ። አንተ ቁጭ ብለህ ያንን በመጣበት ይሄ ተገቢያ ርም ይህም ስራ ወደሞች ከልክለዋል። እሺ፣ እንትን ግን አሁን ቲያንስ የሚባለው የሆነ መድኃኒቶች ምናምን ነው የሚሸጠው። ይሄኛው ግን የግል ስብና ስልጠና ነው ማለት ነው። ብዙ ወንድሞቻችን አሁን ሱስ ላይ ምናምን የነበሩ ነበሩ፣ የማይሆን ህይወት ላይ የነበሩ ነበሩ። እነሱ ግን አሁን ወደ ጥሩ አመለካከት የተመለሱ ወገኖች፣ ወንድሞች ምናምን ስላሉ በዛ አኳያ ሲታይ ይሆን ወንድም የሰዎችን ሀቅ አላግባብ የሚበላበት ቦታ ከሆነ እሱ አይፈቀድም። የእናንተ ሀቅ ራሱ በሌሎች ይበላል፣ እናንተ ደግሞ ሌሎች ልክ እንዲሁ። ይሄ ተገቢ አይደለም። በትታወት የተሻለ ነው። ኮሜንት ላይ ስራውን የምናውቀው ሰዎች አሉ እያሉ ነው። ደግሞ እዚህ ጋር ስጠይቁ ጊዜ ስራው እንዲፈቀድ አድርጋችሁ መስመስ አድርጋችሁ እንትን አትበሉ እና በትክክል ስራውን ግለጹ። እንደጠቃላይ ከቲያንስ ጋር የተመሳሳይ የሆነ ነገር ነው። እሺ ብትርቁት የተሻለ ነው። ታዎች ውሱ ፈጣሪ እንደሌለ የሚገልጽ መጽሐፍ ቅዱስ ጥቅስ ስጠኝ፣ ማይታይቷል የሚል ወገናችን ስላለ ነው ይላል አንደኛ ጢሞቴዎስ ምዕራፍ ስድስት ቁጥር 16 ያዝግ አንድም ሰው እንኳን አላየውም ሊያየውም አይቻለው ማንም ሊቀርበው በማይችል ብርሃን ይኖራል። ግን ነገር ግን ይሄንን የመጽሐፍ ቅዱስ ጥቅስ ክርስቲያኖች ክደውታል። ክርስቲያኖች የመጽሐፍ ቅዱስ ተቃዋሚዎች ናቸው። አምላክን ያየ የለም እየተባሉ አ ታይቷል፣ ታይቷል፣ ታይቷል፣ ታይቷል

ተመለሰ ከተባለ ልክ ሙሳ ዓለይሂ ሰላም ማነጋገር እንዳነጋገረው እንዳለው አምላካችን አለ ስፓን ካለ በቀጥታም፣ አምላካችን አለ ስፓን ካለ ቅድም ሼ እንዳነሳው እስራው የሚራችደውን አላ ስፓን ካለ በቀጥታ እናግረዋል፣ በቀጥታ ማለት ነው። አላ ስፓን ካለ ያረቢ እያሉ አላ ስፓን ካለ እየመለሰላቸው ቀጥታ እናግረዋል፣ ሙሳ ዓለይሂ ሰላም እንዳነጋገራቸው ማለት ነው። ሶስተኛው ደግሞ በመላአክ አማካኝነት ነው። በመላአኩ መጥቶ በሰው ይመሰለላቸዋል። እንደዚሁም ደግሞ እንትን ምንድን ነው የሚባለው በሰውም ተመስሎ በአካልም ራሱ አይተውታል። ስድስት መቶ ክንፍ አለው ፊት ለፊት አይተውታል። ያላህ መልእክተኛ ሰለት ሰላም አንድ ሲደርስ ሞንተ ሀላይ ወደ ሰማይ በሚወጡ ጊዜ አንድ ቦታ አይተውታል። ሁለት ደግሞ በሚገለጥላቸው ጊዜ አንድ ጊዜ አይተውታል ማለት ነው። እንደውም ክንፉን ሲገልጹ ያላህ መልእክተኛ ሰለት ሰላ እንትኑን አድማሱ ሞልቶት ነበር ያ አላህ መልእክተኛ ሌ ስለዚህ ጅብሪልን አለህ ሰላም በቀጥታማን ነግሮታን በሰው ተመስሎም እንደዚሁ መጥቶላቸዋል

ጅብሪልን አለይህ ሰላም በቀጥታ እንዳይት ይመለከታሉ ወይም የሚናገራሉ ያላህ መልክተኛ አለይ ሰላቱ ሰላም። እንደዚሁም ደግሞ ቀጥታ እንዳነገራቸው እኔ ጅብሪል ብሎ እንዳናገኝ ባላቸው ኢማም ቡኻሪ ነኝ ይሄ ማሊክ ነው ብሎ እንደነገራቸው እኔ ጅብሪል ነኝ ይህ ሚካኤል ነው ብሎ እንደነገራቸው ያስቀምጣል። ሚካኤልና ጅብሪልን ያላህ መልክተኛ አለይ ሰላቱ ሰላም እኔ ጅብሪል ነኝ ብሎ እስከነገራቸው ድረሱ እንደተናገሩ ወይም ደግሞ እንደነገራቸው ያላህ መልክተኛ አለይ ሰላቱ ሰላም ይናገራሉ ማለት ነው። ስለዚህ ጅብሪልን አለይህ ሰላም ቀጥታ አናግረውታል። እኔ ጅብሪል ነኝ ብሏቸዋል። ስለዚህ ይህ ማስረጃ አለንኛ። እናንተ ግን ይህንን ነገር እንደ መስፈርት አድርጋችሁ ካመጣችሁና መስፈርት ነው ካላችሁ ይህንን ይዘና ሆነ እስኪ ሁላቸው ነቢያቶች እንውሰድ ከዘከርያዎች እስኪ እስኪ ገብርኤል እኔ ነኝ ብሎ ያሳወቃቸው አንድ ነብይ ያምጡ። አንድ ነብይ ነው ብላችሁ ያነ ሁሉ ነቢያቶች እኔ ገብርኤል ነኝ ብሎ ገብርኤል ራሱን አስተዋውቋቸው ነበሩ? ማርያምን ጨምረው ማለት ነው። ማርያም እንግዲህ ገብርኤል ተገልጾላታን ብሎ ያምናሉ። እኔ ገብርኤል ነኝ ብሎ ተገልጦ ሳታን መችን? የተገለጠ ከዘከሪያ አንድ ቦታ ላይ የለም። እኔ ገብርኤል ነኝ ብሎ እራሱን ያስተዋወቀበት ማለት ነው። ስለዚህ እርስ በርሶ የሚላተም ነገር ነው፣ ክርስቲያኖች ይዟቸው የምትመጡት ሌላው ምንድን ነው? መጨረሻ የምንናገረው ክርስቲያኖች መጽሐፍ ከበፊት የነበረው መጽሐፍ አምጡ፣ መጽሐፍ አምጡ ይላሉ። እኛ እኮ መጽሐፍ እኮ ተበርዟን ብለን እናምናለን። ከተበረዘ በኋላ እናንተ አሁን ትክክለኛ የሆነ መጽሐፍ እኮ የላቸው። መጀመሪያ የተጻፈው መጽሐፍ ለምሳሌ ሙሰ ጻፈው፣ እንትና ጻፈው፣ እንትና ጻፈው ብላችሁ የምታምኑት መጽሐፍ እኮ ትክክለኛ ኦሪጂናሉ እንደሌለ እናንተ ካወቃችሁ ኦሪጂናሉ ከሌለ ከምንድን ነው የምንሰጣቸው? ምክንያቱም እኛ ኦሪጂናሉ ከዓለማት ጌታ ካለ የተወረደው ነው የአምላክ መጽሐፍ ብለን ነው እንጂ ምናምነው እነማርቆስ እነነ የሎቃስ የጻፉትን አይደለም እኛ የኢየሱስ ወንጌል አለ ብለን ነው እንጂ የማርቆስ እና የሉቃስ ወንጌል አለ ብለን አና ምንም ሲጀምር ግልጽ ነው። የኢየሱስ ወንጌል ደግሞ እንዳለ ራሳቸው መጽሐፋቸው ይጠቁማል። ለምሳሌ ወደ ነገር ሌላ ስ ሲመጣ ወንጌል እየሰበከ እንደመጣ መንግስተ ሰማያት ቀርባለች ና ንስሀ ግቡ በወንጌል እመኑ እያለ ሲሰብክ እንደነበረ መጽሐፍቶቻቸው ይገልጻሉ። አላ ስብን ታላን በተከበረ ቃል ኢንጅልንም ሰጥሁት እያለ ይናገረ ያ ኢንጅል አሁን እናንተ በእጃችሁ ላይ የለም። ስለዚህ ከሌለ ከዚህ አምጡልን ብላቸው ውስጥ ነግሮ ሰለም ማችሉ አላ

ኢሳ አለይሂ ሰላም የተናገረውን ነው። በተውራትና በኢንጅል ተጽፎ የሚያገኙትን የማይጽፍና የማያነብ ነቢይ እያለ በተውራትና በኢንጅል እንደተገለጹ አምላካችን አላህ ነግሮናል። ስለዚህ ቁርአን መለኮታዊ ንግግር ስለሆነ እኛ የምናውቀው በዛ በቁርአን ነው ብለን ነው እኛ የምናምኑ እንጂ የግላችንን እሳቤ አይደለም። መለኮታዊ ንግግር ነው ብላችሁ እናንተ ተቀብላችሁ የእናንተ መስፈርት ወደ እኛ በነገራችን ላይ የእናንተ መስፈርት እናሟላለን። እናንተ ግን እናንተ ያወጣችሁ መስፈርት በፍጹም ማሟላት አትችሉም። አንዱንም ነማታሟሉት። በቀጥታ ያናገረ ለምሳሌ ከሙሴ ማንም የለም። ራሱ ነው የተናገረው። እንደውም ምንድን ነው ያለው ፊት ለፊት ያናገረ እንደ ሙሴ ያለልቤ ከዛ በኋላ አልተነሳም ነው ያለው አይደል? እግዚአብሔር ፊት ለፊት ሲያናገር የነበረው ወይም በቀጥታ ያናገረ ሙሴ ነው ብሎ ነው ባይብል የሚያስቀምጠው ስለዚህ በቀጥታ እግዚአብሔር ሲያናግር የነበረው እንደጎንዶ ነቢይ ሲመጣ እንደውም ተናግሯል ነው በራእይ ወይም ደግሞ እግዚአብሔርን በእንትን እንደሚያናገር ወይም ደግሞ በመልአክ አማካኝነት እንደሚያናግርም ተናግሯል። ያንን ከተናገረ እንዴት ነው ባይብሉን ራሱ ተቃውሟቸው? ያንን ጥያቄ እኛ ጋር የምታመጡት እኛ ገመእታችሁ እንደ ኤቲስታት የሆኑ ክርስቲያኖች ራሳችሁን ሃይማኖታቸው ሆነ የሚያቀባችሁ ነገር ነው የሚከለክላቸው። ይሄ ነገር ትክክል አይደለም የሚላቸው ነገር የለም እና ወደ ራሳችሁ ብትመለሱ እና ራሳችሁን ብትፈትሹ መጽሐፍቶቻቸው ሰዎቻቸውን ብታነቡ አሪፍ ነው ብዬ አስባለሁ። ከስሜትና ከልክ ከማሸነፍና ከመሸነፍ ወጥታቸው እውነትን ለማግኘት ጠይቁ ብላለሁ። የመጨረሻ ምክር። አመሰግናል። ዝም ዝም ተባብላችኋል። አሪፍ ገለፃ ነበረ። ማሻ አላህ ጉዳይ ዲያም፣ አህመድም፣ ምስሚዝም፣ ፒኬም ሁላችሁም እዚህ የተናገራችሁት ደስ የሚል አካደሚካል የተላበሰ ሆኖ አለ። በዚሁ ቀጥሎ ስሜትን የተከተለ ንግግር ምናምን ጥሩ አይደለም። ደስ የሚል ንግግር እያደረጋችሁ ነው። በዚሁ ቀጥሎ ነው የምለው። አካደሚን አካደሚ ካሊነታችሁ በጣም ገርሞኛል። አዳብሮት ነው የሚለው ምናልባት ጉዳይ ዲያ መጀመሪያ አካባቢ የተናገርኩት ቅር አሰኝቶ ከሆነ ይቅርታ ላህለውኝ። እስሚዝ ምንድን ነበር ያለው ርዕሱን አላወቅኩትም። ላለው እዚህ ቤት ሳይሆን ኢቨን ራሱ ክርስቲያን ወገኖቻችን ምን አይነት ርዕስ እንደሚያነሱ አያውቁትም እኮ በምን ርዕስ ላይ እንደሚያወሩ እኮ አያውቁትም እኮ። ብቻ የራሳቸው ማህበረሰብ በእስልምናው በኩል ጥቁር ነጥብ እንዲይዝ ብቻ ነው እዛም እዚህ የረገጡትና እና ይመስለኛል ትናንትና ከጉዳይ ዲያ ጋር የተደረገው ነገር እንደው የሆነ ቶፒክ ተመርጦ አይደለም የተነጋገሩ ያሉት ስለ ነቢያችን አለ ሰላት ወሰላም የተናገራችሁት በጣም አሪፍ ነው። እኔ አልጨምርም ከዚህ በላይ መደጋገም ነው የሚሆነው። ብዙ ጊዜ የታሪክ ሳይንስ የሚሉት ነገር ግን በጣም እያሳቀኝ ነው፣ በነገራችን ላይ የታሪኩንም ያው ተናግራችሁታል። ሳይንሱም የታወቀ ነው። ሃይማኖትና ሳይንስና ታሪክ አይገናኝም፣ በነገራችን ላይ ማለት ነው። በጭራሽ አይገናኝም። ኦኬ ሃይማኖት ላይ ተአምር አለ፣ ሃይማኖት ላይ ተአምር አለ፣ በሳይንስና በታሪክ ተቀባይነት የሌለው ማለት ነው። ስለዚህ ይሄን ነው ታሪክ እንዲህ አላለውም ሳይንስ እንዲህ አላለውም የሚለው ነገር ይሄ ራሳቸው እራሱ ከራሳቸው ጋር መታረቅ አለባቸው ነው የምለው። ሌላኛው ነገር ምንድን ነው፣ አህመድ የተናገረው የሳበኝ ነገር ምንድን ነው፣ ሌሎች ነብያቶች ስለ ነቢያችን መሰከሩ አልመሰከሩ እንትን የለውም እኮ ትርጉም የለውም። ጀስት ያኔ ምክንያቱም እነዛ ነቢያቶች አስተምረው እነሱ አስተማሩት ነገር ህዝቡ ስለረሳው ህዝቡ መልሶ ስለጠፋ የጠፋን ህዝብ ማዳን ነው ብሎ አለ አመር። ትክክል ነው። እንግዲህ ነቢያችን የመጡት የጠፋን ህዝብ እንትን ማለት ነው። ስለዚህ ነቢያችን ምን ሰርተዋል የሚለው ላይ ነው ፎከስ መደረግ የለበት፣ መንፈሳዊ ትምህርት ላይ፣ ማህበራዊ ላይ፣ ኢኮኖሚ ላይ፣ ሰብአዊነት ላይ ማለት ነው። ነቢያችን ዐለይሂ ሰላቱ ወሰላም እንደመጡ መንፈሳዊ ትምህርት ላይ ምንድን ያደረጉት? የሰው ልጅ ጣዖት ያመልክ ነበረ፣ በእጁ የሰራውን ጣዖት ያመልክ ነበረ። የሰው ልጅ እንዴት በእጁ የሰራውን በእጁ የጠረበውን ጣዖት ያመልካል? ከዚህ ጣዖት ራቁ ብለው መንፈሳዊ ትምህርትን አስተማሩ። ኦኬ ማህበራዊ ላይ ስንመጣ፣ ለምሳሌ ነብያችን በተነሱበት ማህበረሰብ ላይ አንድ ጎሳ ጠንካራ ጎሳ ከሆነ ወይም በቁጥር ብዙ ከሆነ ሌላኛውን ደካማውን ጎሳ የሚፈልግና ሂዶ ምን ያደርጋል? ጦርነት ይከፍትበታል። ምንም ጸብስ አይኖር። ኦኬ፣ ይሄዱና ሰርቀዋቸው ያመጣሉ። እንደውም በአረበኛው ቀሲዳውን ማለትም የግጥሙን አባባሉን አላውቀውም እንጂ አንድ አባባል አለ በአማርኛ ትርጉምላቸው ምን ይላሉ መሰላቸው? እነዚህ ጎሳዎቹ ማለት ነው። ዛሬ ሂደን እነዛን ጎሳዎች ተዋግተን ንብረታቸውን ዘርፈን መተናል። ዛሬ ሀብታም ነን፣ ነገር ግን ነገ ያህል እንሆን እንችላለን የሚል ቀሲዳ ግጥም ነበራቸው፣ አባባል ነበራቸው። ምክንያቱም ሂደው የሰው ሰርቀው ስለሚያማጡ ያኛው ደግሞ ተባብሮ መጥቶ ያጠቃቸውና ጦረን ሲከፍትና የሰረቁትን መልሶ ይሰርቃቸዋል። እንደዚህ አይነት ህይወት ነበር የነበራቸው። ከዛ ነቢያችን ይህንን አስቆሙ። በማብረ ህይወት አንድ ሰው የሌላውን ጎሳ ካለምንም ምንም ጸብ ሄዶ ሌላውን ጎሳ ማጥቃት የለበትም። በዘር መጠቃቃት የለም። በድንበር መሸማገል በቃ በዲፕሎማሲ መኖር እንዳለባቸው አስተምረዋል። ኦኬ ሰብአዊነት ነው የሚባለው ሰዎች ልጆቻቸውን ከነህይወታቸው ህይወታቸው ይቀብሩ ነበረ። እንደውም አንድ ወንድ ራሱ ብዙ ሴት ያገባ ነበረ። ብዙ ሴት ከማግባቱ የተነሳ ብዙ ልጅ ይወለዳል። ሴቶች ከሆኑ ሴቶቹን ይቀብሯቸዋል ከነነፍሳቸው። ሴቶቹን ከነነፍሳቸው የሚቀብሩት አንደኛ ሴት ልጅ መውለድ ለእነሱ ክብራቸውን ያሳንሰዋል፣ ሁለተኛ ደግሞ የሚበሉ ስለሚጠፋ ነው። ሶስተኛውና ትልቁ ነገር ደግሞ ብዙ ሴት ያግቡ ነበር። ስለዚህ ሰብአዊነት ላይ ነቢያችን ለ ስላቱ ልጆቻችሁን ሴት ልጆቻችሁን ከነ ህይወቱ አትቅበሩ። እንደውም አንድ ወንድ ሶስት ሴት ልጅ ኖሮቱ አምስት ሴት ልጅ ኖሮት እነዚህ ልጆች በስነ ምግባር ያሳደገ ገነት ይገባል ነው ያሉት ነቢያችን አለ ሰላት ወሰላም። በመቀጠልም አንድ ወንድ አስር ሀያ ሰላሳ ሚስት ከሚያገባ ከቻለ እስከ አራት ያግባ፣ እንደውም አንዲት ሚስት ብቻ ያግባ በማለት በሰው ልጅ ሰብአዊነት መካከል ምን መደረግ እንዳለበት ያንን አድርገዋል። በፖለቲካም ዘርፍ ቢሆን ምን አለ ሃይማኖት ሃይማኖት ሳይጠላላ ሌሎች ሃይማኖቶች ከሌላው ሃይማኖት ጋር ተባብሮ አንድ ሀገር ላይ መኖር እንደሚችል፣ አይሁዶች ጋር ተባብረው ኑረዋል። ክርስቲያኖች ጋር የተለያዩ እንትኖች ዲፕሎማሲያዊ ነገሮች ፈጥረዋል ነቢያችን አለ ሰላት ወሰላም። ጣዖት አምላኪዎችም ጋር እንደዚህ አድርገዋል። ኦኬ። ሌላው ደግሞ ምንድን ነበር ያልኩት? አሁን ለምሳሌ ጎሳ ከጎሳ ሲጠላ ሄደው ያስታርቁ ነበር ነቢያችን አለ ሰላት ወሰላም። አስታራቂ ናቸው። ኦኬ። ስለዚህ ነብዩ ያደረጉትን ነው ፎከስ የሚደረገው እንጂ አይ እናንተ ያላችሁ አንድ ነብይ ብቻ ነው፣ አከል የሚባል ነብይ የላችሁም። እንዲ አከል የሚባለው ነብይኛ ምን አገባል? ያ ነብይ እኮ እሱ ያስተማረው ስለተረሳ ስለጠፋ ነው እኮ ነብያችን የመጡት እኮ እኔ እኮ አሁን ችግሩ ትልቁ ነገር ምንድን ነው? ይህንን አለመረዳታቸው ነው። ኦኬ ይህንን ነው ምለው። አበዛሁባችሁ፣ አፉ በሉኝ ይቅርታ አድርጉልኝ። ጉዳይ ዲያ ይቅርታ። እሺ ላይ ጨምርልሽ። በጣም አሪፍ አሪፍ ነጥቦች ተነስተዋል፣ ጥሩ መልሶች ተመልሰውባቸዋል። ይስቅም አለ እንግዲህ አንድ የተረሳ ነገር ያለ ይመስለኛል። እስልምናን ማን መሰረተው የሚለው አልተነሳም። አይቲንክ እሱ ላይ ይስቅ ሀሳብ ይሰጥበታል። በዛ ላይ እስልምናን ማን መሰረተው? ነቢዩ ሙሀመድ ነው ወይ እስልምናን የመሰረተው? እስልምናን የመሰረተው ነቢዩ ማመር ነው የሚል ጥያቄ እንትን ሀሳብ አንስቶ ነበር። አኪና እዚህኛው ላይ ሀሳብ ስጡበት። ዋልኩም ሰላም እንዴት ናችሁ? ኢንሻላ እሱ ላይ እንሄዳለን እንትን ቪዲዮን አሁን አየሁት እና ያወራችሁትን ሀሳቡ፣ እነሱ ዛራም እንዲሁም ሌሎችም ሲያነሱት ነበር በማለት እቼ ነበረ።